ሰላም ጤና ይስጥልን፣ የተወደዳችሁና የተከበራችሁ የጣና ቴሌቪዥን አድማጭ ተመልካቾቻችን፣ እንደምንዋላችሁ። ከጣና ቴሌቪዥን የመስከረም 20 ቀን 2018 ዓመተ ምህረት የምሽት ዜናችን ተጀምሯል። ዜናዎቹን እየመራው አማራ ሰፋ አብሪያችሁ ቆያለሁ። በቅድሚያም አርዕስተ ዜናዎቹን እናስቀድማለን። የብልጽግናው ምክትል ኤታማዦር ሹም በጓዶቻቸው ዘንድ ለትዝብት የዳረጋቸውን አስተያየት ሰጥተዋል። ጄኔራል አበባው ታደሰ በጓዶቻቸው ትዝብት ላይ የጣላቸው ንግግር ምንድን ነው? ጄኔራል ይልማ መርዳሳ ከቀናት በፊት በጄኔራል አሰፋ ቸኮል የቀረበባቸውን ወቀሳ ለማካካስ ይመስላል፣ መስሪያ ቤታቸው ሰሞኑን በረራ አብዝቷል። የሰዓቱ ዜናችን የሚያስደምጣችሁ መረጃ ነው፣ በቀዳሚነት ይቀርብላችኋል። ከደብረታቦር በቅርብ ርቀት ፋኖ የተቀዳጀው ታላቅ ድል ባህር ዳር ላይ ንዝረቱ ጭንቀ ጭንቀት ፈጥሯል። የክልሉን ርዕሰ መስተዳደር ለአስቸኳይ ስብሰባ እንዲቀመጡ ያስገድዳቸው የፋኖ ድል ምን ይመስላል? ዝርዝሩ በዜናችን ይደመጣል፣ ተሰሙታላቸው። ሰባተኛ ቀኑን የያዘው የወሎ ቤት አማራው ተጋድሎ ዛሬም ተጨማሪ ወረዳዎችንና ከተሞችን ነጻ አውጥቷል። ወልድያ አካባቢም የተሰማ መረጃ አለ። ህወሓት በበኩሉ ካለማጣ ወደ ቆቦ ግስጋሴ እያደረገ ነው። በዝርዝር እናስደምጣችኋለን። ወለጋ ላይ እየሆነ ያለው አሳሳቢ ሁኔታ ምንድን ነው? በዚህ ጉዳይ ለጣና ቴሌቪዥን የደረሰው ጥብቅ መረጃ በዜናችን ይቀርብላችኋል፣ ሰዓቱን ጠብቆ ይደርሳል። በጎንደር ደንቢያ ያለው አሁናዊ ሁኔታ ምን ይመስላል? ቀጣይስ መፍትሄው ምንድነው? የፋኖ መሪው አሁናዊ ሁኔታውንና ቀጣይ መፍትሄውን ለጣና ቴሌቪዥን ተናግሯል። ሙሉ መረጃውን ከአርበኛው አንደበት ተሰሙታላችሁ። የተወደዳችሁና የተከበራችሁ የጣና ቴሌቪዥን አድማጅ ተመልካቾቻችን እነዚህን እና ሌሎች የግንባር ና የትንታኔ ዘገባዎችን ይዘናል። እስከ ዜናዎቻችን ፍጻሜ ድረስ አብራችሁን እንድትቆዩ እየጋበዝን ወደ ዝርዝር ዜናዎቹ እናልፋለን። ወደ ቀዳሚው ዜናችን እናመራለን። ጄኔራል አበባው ምን እያሉን ነው? የብልጽግናው ሰራዊት ምክትል የኢታማዦር ሹም ጄኔራል አበባው ታደሰ ፋኖን በአንድ ሳምንት ጨርሰነዋል ሲሉ መናገራቸው በጓደኞቻቸው ፊትም ለትዝብት እንደዳረጋቸው ተገለጸ። ምክትል የኢታማዦር ሹሙ የጽንፈኛው ጉዳይ አብቅቶለታል በአንድ ሳምንት ነው የጨረስ ነው ብለው የብል ነበር አገዛዝ በአማራ ሕዝብ ላይ የከፈተውን ዘረፈጅና ያልተቋረጠ ማህበራዊ፣ ኢኮኖሚያዊ ቀውስ አድራሽ የተራዘመ ጦርነት የአማራ ፋኖ በብርቱ ክንዱ እየመከተው ወደ መልሶ ማጥቃት ተሸጋግሯል። ከመከላከል ወደ መልሶ ማጥቃት ከዚያም ጸረ ማጥቃትና በኋላም ወደ ሙሉ በሙሉ አጥቂነት የተቀየረው የፋኖ ትግል ለብልጽግናው ስርዓት እንቅልፍ የነሳ ቢሆንም ጄኔራል አባው ግን አብቅቶለት አልጨርሰነዋል በማለት የፋኖን አቅም ለማሳነስ ሞክረው ነበር። ምንም እንኳን ምክትል የታማጆር ሹሙ በዚህ ደረጃ የፋኖን አቅም ለማሳነስ ሞክረው ሪፖርት ቢያቀርቡም የሥራ ባልደረቦቻቸው ግን ሊያምኗቸው አልቻሉም። ከዚያ ይልቅ እንዲያውም እያስጨረሰን ያለው አበባው ነው፣ ሰራዊታችን በቂ ግንዛቤ ኑሮ ዝግጅት እንዳያደርግ አበባው ነው ያዘናጋን የሚል ቅሬታ ማቅረባቸውን ወታደራዊ ምንጮቻችን ገልጸዋል። ጄኔራሉ በቅርቡ ወደ አማራ ክልል ደብረ ብርሃን፣ ኮምቦልቻ፣ ጎንደርና ባህር ዳር ተንቀሳቅሰው ስብሰባ ለመሰብሰብ ሞክረው የነበረ ሲሆን በተለይ ኮምቦልቻ ላይ የነበረውን ስብሰባ ሳይጨርሱ ከተማ መውጣታቸውን መዘገባችን ይታወሳል። መከተል ኤታማዦር ሹም አበባው ታደሰን ጨምሮ የመምሪያ ኃላፊዎችና ዋና ዋና የጦር አዛዦች በተከታታይ ከፍተኛ ግምገማ መቀመጣቸው ይታወቃል። የብልጽግና አገዛዝ በአማራ ህዝብ የሕልውና ትግል መሪው ፋኖ ላይ በሚሰጡ አስተያየት አጽድቼዋለሁ፣ ጨርሼዋለሁ፣ የቀረኝ መለቃቀም ብቻ ነው ቢልም የአማራ ፋኖ ግን በርካታ ወረዳዎችን ነጻ እያወጣ በዞን ከተሞች ትግል እያደረገ ይገኛል። ባለፉት ሰባት ቀናት በሁሉ ቤት አማራ ጠቅላይ ግዛት ከ12 በላይ ወረዳዎችና ከ25 በላይ ከተሞችን ፋኖ ተቆጣጥሯል። ይህ የፋኖ ድል የተገኘው ደግሞ ጄኔራል አበባው ታደሰ ፋኖን ደምስሰናል ብለው እየተናገሩ ባለበት በዚህ ሰዓት ነው። ከጄኔራል አበባው ታደሰ ሪፖርት በተቃራኒ ነገሮች እየሄዱ መሆኑን የተረዳው የብልጽግና አገዛዝ ሙሉ ኃይሉን ተጠቅሞ የድሮን ጥቃት መጀመሩ ይታወቃል። በዛሬው ዕለትም በበርካታ የወሎ ጠቅላይ ግዛት አውራጃዎች የብልጽግናው አገዛዝ የድሮን ጥቃት ሲያደርስ መዋሉ ታውቋል። ወደ ተከታዩ ዜናችን እናልፋለን። ገዢ ቦታ ላይ ፋኖ በደፈጣ ድል ተቀዳጀ። የአማራ ፋኖ ህዝባዊ ድርጅት ጎንደር ጠቅላይ ግዛት እዝ ከደብረታቦር ከተማ በቅርብ ርቀት ታላቅ ድል የተቀዳጀበትን የደፈጣ ጥቃት ፈጽሞ የብልጽግናውን ጦር ኪሳራ አድርሶበታል። ባህር ዳር ድረስ የክልሉን ካቢኔ ያስደነገጠው የዛሬ ደፈጣ ጥቃት ከሀያ በላይ የክልሉን አድማ ብተናና ሜልሻ ከጥቅም ውጭ ያደረገ ነው። በአማራ ሕዝብ ላይ የሚያባራ ማህበራዊ ቀውስና የዘር ማጥፋት አላማን አንግቦ ሰራዊት ያዘመተው የብልጽግናው አገዛዝ ከግብር አምሳያ ኃይሎች ጋር በመናበብ በክልሉ ትምህርት እንዳይጀመር ማዳበሪያ ለአርሶ አደሩ እንዳይዳረስ ሸቀጥ ወደ ከተሞቹ እንዳይገባና የሕክምና አገልግሎትም እንዲቋረጥ በማድረግ ከፍተኛ ሰብአዊ ቀውስ እየፈጠረ ይገኛል። ብልጽግናው በዚህ ልክ የሚፈጽመውን መድሎና መግደል ለማስቆም እየታገለ ያለው ፋኖ ዛሬም በተለመደው መልኩ በብልጽግናው ሰራዊት ላይ ከባድ ምት አሳርፎበታል። የአፋድ ጎንደር ጠቅላይ ግዛት እዝ 204ኛ አስቻለው ደሴ ኮር መይሰው ጋፋት ክፍለ ጦር ዛሬ የፈጸመው የደፈጣ ጥቃት የክልሉን ካቢን የሚያስጨነቀ መሆኑን ምንጮቻችን ገልጸዋል። ከፋርጣ ወረዳ ከተሞች አንዷ በሆነችውና ለደቡብ ጎንደር ዞን ዋና ከተማ ደብረታቦር 18 ኪሎ ሜትር ብቻ በምትረቀው ጋሳይ ከተማ የተፈጸመው የደፈጣ ጥቃት ከ10 በላይ የክልሉን አድማ ብተናና የሚልሻ አባላትን እርምጃ እንዲወሰድባቸው ያደረገ ሲሆን 12 ደግሞ ከባድ ጉዳት አስተናግደው ደብረ ታቦር ሆስፒታል እንዲገቡ ሆነዋል። ይህ የደፈጣ ጥቃት ሚድርቋ በተባለች ቀበሌ ላይ ሲፈጸም የብልጽግናው ሰራዊት ለልቂት ተልኮ ወደ እስቴ ወረዳ እየተጓዘ በነበረበት ሰዓት ነው። ጥቃቱ የተፈጸመበት ቦታ ከክልሉ ዋና ከተማ ባህር ዳር በቅርብ ርቀት ማለትም 120 ኪሎ ሜትር ርቀት ላይ መሆኑና በዚህ ቀጠና አንፋኖ ተደጋጋሚ ጥቃት ሲያደርስ የሚቋቋመው የብልጽግና ሰራዊት አለመኖሩ ነው የባዴንን ካቢኔ ያስጨነቀው። በተጨማሪም በዛሬው ጥቃት የክልሉ ካቢኔ እምነት የተጣ ያለባቸው የሚልሻና አድማ ብተና አዛዦችም የሚገኙበት ሲሆን ከሰዓታት ቀደም ብሎ ደግሞ በዚሁ ደቡብ ጎንደር ቀጠና አንድ የወረዳ ሚልሻ አዛዥ ሙሉ ኃይሉን ይዞ ፋኖን ተቀላቅሎ ነበር። እነዚህ ነጥቦች ተከታትለው መገናኘታቸውን ተከትሎ የክልሉ ገዢ ፓርቲ ከባድ ስጋት ላይ መውደቁን የሚናገሩት ምንጮቻችን የጋሳኙን ጥቃት ተከትሎም የክልሉ ሚልሻ ኃላፊና የሰላምና ደህንነት ቢሮ ኃላፊውን ጨምሮ ከፍተኛ ወታደራዊ አዛዦች ለስብሰባ መቀመጣቸው ታውቋል። በቀጠናው ተጨማሪ የሰራዊት ስምሪት ሊደረግ ሚችል ምንጮቻችን ጨምረው ገልጸዋል። መይሰው ጋፋት ክፍለ ጦር ቀደም ሲል ጋፋትና መይሰው ካሳ ይባሉ የነበሩ ክፍለ ጦሮች ውህደት ፈጥረው የመሰረቱት ክፍለ ጦር ሲሆን አፋድ በአንደኛ ዓመት ጉባኤው ማግስት ያወጀውን ዘመቻ ሰማዕታት ላይ ብርቱ ተጋድሎ በማድረግ ከብናት መና መቀጠዋ እስከ ደብረታቦር በተዘረጋው ቀጠና ከፍተኛ ተጋድሎ እያደረገ የሚገኝ ክፍለ ጦር ነው። ዜናዎቻችን እንደቀጠሉ ናቸው። ፋኖ የወረዳዋን ዋና ከተማ ተቆጣጠረ። የአማራ ፋኖ ብሔራዊ ኃይል አጼ ምኒልክ ህዝብ በሰባተኛ ቀን የተጋድሎ ውሎ ዛሬም ከተሞችን እየተቆጣጠረ እና ወረዳዎችንም ነፃ እያወጣ እንደሆነ አስታወቀ። በዛሬው ዕለትም የተንታ ወረዳ ዋና ከተማ አጅባርን አፋ በአጼ ምኒልክ እዝ ዘመቻ ደማሊ ብሎ በጀምረው ተጋድሎ በዛሬው ለተንታ ተንታ ላይ በተደረገው ውጊያ ከፍተኛ ቁጥር ያለው የብልጽግናውን ሰራዊት ሙትና ቁስለኛ አድርጊያለሁ ብሏል። ይህ ተንታ ወረዳ ዋና ከተማ ጁባርን በተቆጣጠረበት በዛሬው ተጋድሎ ደሴ ከተማን በከባ ውስጥ አስገብቻለሁ ሲል አስታውቋል። የአጼ ምኒልክ እዝ ቃል አቀባይ ክፍል ስለ ዛሬው ተጋድሎ እንደገለጸው ሰባተኛ ቀኑን በያዘው ዘመቻ ደማሊ የአማራ ፋኖ ብሔራዊ ኃይል አጼ ምኒልክ እዝ ወልዲያና ደሴን ጨምሮ በከባ ውስጥ አስገብቶ አገዛዙን እያስጨነቀው እንደሚገኝ ገልጿል። በሰሞኑ አውደ ውጊያ የብልጽግናው አገዛዝ በአማራ ሕዝብ ላይ የዘር ማጥፋት እልቄትና ያልተቋረጠ ማህበረ ኢኮኖሚያዊ ቀውስ አላማ የከፈተውን ጦርነት ለማስፈጸም ወደ ክልሉ የገባውን የስርዓቱን ሰራዊት ከፍተኛ ሰዋዊና ቆሳዊ ኪሳር አድርሶበታል። በዚህ አውደ ውጊያም በርካታ የቡድን መሳሪያዎችንና ወታደራዊ ተሽከርካሪዎችን በምርኮ እንዳስገባ የገለጸው የእዙ ቃል አቀባይ ክፍል ሞርተሮች፣ ዲሽቃዎች፣ መገናኛ ሬዲዮዎች፣ ስናይፐሮች፣ ብሬኖች፣ ከነፍስ ወከፍ መሳሪያዎችና እና ከሌሎች ወታደራዊ ቁሳቁሶች ጋር በእጃችን ማስገባት ችለናል ብለዋል በዚህ ድል በቁሳቁስ ከተገኘው ምርኮ በተጨማሪም ፋኖ የተቆጣጠራቸው ስትራቴጂክ ቦታዎች የአገዛዙን አከርካሪ የሰበሩ ክስተቶች ናቸው ሲል የገለጸው የአጼ ምኒልክ ህዝብ ቃል አቀባይ ክፍል በዛሬው የተንታተ ጋድሏችንም ሙሉ የወሎ ቤት አማራ ጠቅላይ ግዛትን ነጻ ለማውጣት የምናደርገውን ጉዞ ያጠናከረ ነው ሲል አስታውቋል ሌሎች የጣና ቴሌቪዥን ወታደራዊ ምንጮች በበኩላቸው የብልጽግና ሰራዊት በርካታ መስመራዊ መኮንኖችን በፋኖ ከመጎዳታቸውን ባሻገር ከ ጥቅም ውጪ የተደረገው የጠላት እግረኛ ሰራዊት አገዛዙ በቀጥታ ወደ አየር ኃይል ውጊያ እንዲሸጋገር አድርጎታል ሲሉ ተናግረዋል። አሁን ላይ ያገዛዙ ሰራዊት የመዋጋት ሞራል በፋኖ የውጊያ በላይነት ተቀምቷል ሲሉ የገለጹት እነዚሁ አስተያየት ሰጪዎች በአጠቃላይ የሰሞኑ ዘመቻ ደማሊ የግንባር ተጋድሎ ፋኖ ባገኘው ውጊያ በላይነት በቀጣይ ፋኖ የጦርነት አውድማውን ቀይሮ ወደ 4 ኪሎ እንዲገሰግስ የሚያስችሉ ናቸው ብለዋል። የብልጽግናው አገዛዝ በበኩሉ ወሎ ላይ የተካሄደውን ውጊያ በፋኖ የተካሄደ ሳይሆን በዋ ድጋፍ ና ወታደራዊ መሪነት የተደረገ ነው ሲል ገልጾታል። የብልጽግናው አገዛዝ በወሎ ግንባር በርካታ ኃይሉ የተመታበት ህዋትና ፋኖ ጥምረት ፈጥረው ያደረጉትና የሎጂስቲክ አቅርቦቱንም የኤርትራው መንግሥትና ህዋት ያበረከቱት መሆኑን ቢገልጽም ህዋት በአማራ ክልል ራያ አለማጣ ራያ ኦፍላና ኮረም ላይ ሲገባ የብልጽግናው አገዛዝ ምን ሲያደርግ ነበር የሚል ጥያቄ ሲነሳበት ምላሽ መስጠት አይችልም። አስቀድሞም ቢሆን በራያ ውራጃ በቂ ሰራዊት ባለማስቀመጡ ህዋት በቀላሉ እንዲገባ ታስቦ የተተወበረ ነው ሲሉ የሚናገሩት የራያ አካባቢ ተወላጆች ሌላው ቢቀር የራያ አማራ ማንነት አስመላሽ ኮሚቴ ራሱን ከወረራ ለማዳን ታጣቂ በሚያሰለጥንበት ወቅት ካምፑ ድረስ ህዋት ጥቃት ከፍቶ በርካቶችን ሲገድል የብልጽግና መንግስት ሊደርስ አልቻለም በማለት ይወቅሳሉ። በዚያም ተባለ በዚህ በአሁኑ ሰዓት አብዛኛው የራያ ክፍል እስከ ዋጃ ድረስ በህዋ ታጣቂዎች የተያዘ ሲሆን በዛሬው ዕለትም በወልድያ ቅርብ ርቀት ላይ የህዋት ታጣቂዎች ጥቃት ከፍተው ከሀያ በላይ የብልጽግና ሰራዊትን መግደላቸውን የአይንማኞች ተናግረዋል። የመስከረም 20 ቀን 2018 ዓ.ም የምሽት ዜናችን አሁንም እንደቀጠለ ነው። ምርጫችሁ ስለምታደርጉን እናመሰግናለን። በወለጋ እየሆነ ያለው ምንድነው? በኦሮሚያ ክልል ወለጋ ጠቅላይ ግዛት ተከታታይና ተደጋጋሚ የአማራ ተወላጆች ጭፍጨፋና ማሳደድ ተጠናክሮ መቀጠሉ ይታወሳል። በተለይም በምስራቅና ሆሩጉሩ ወለጋ ዞኖች የተጀመረው የንጹሃን ማሳደድና ግድያ በብርቱ ተጠናክሮ መቀጠሉ የኦሕዴድ ታውቋል። ብልጽግናው አገዛዝና አጋሮቹ በዚህ ቀጠና የሚፈጽሙትን ጭፍጨፋ አስመልክቶ የሚያቀርቡት ምክንያት በቀጠናው ራሱን የቢዛሞዝ ብሎ የሚጠራ የፋኖ ኃይል የመንግስትን መዋቅር በማፍረስና በጸጥታ ኃይሉ ላይም ተኩስ ስለከፈተ ጽንፈኛውን አጠፋው እንጂ ንጹሃንን አላሳደድኩም ብለዋል። ወዲህ ደግሞ በዚህ ቀጠና የቢዛሞዝ የሚባል የለም ሲሉ ራሳቸውን አደራጅተ የወለጋ አማራን እየታደጉ ያሉ ወጣቶች ለጣና ቴሌቪዥን ይናገራሉ። ወጣቶቹ ባደረሱን መግለጫቸው የአማራ ህዝብ ከምዕራብ እስከ ሁሩ ጉሩ እና ምስራቅ ወለጋ አገዛዙ ከነፍስ ወከፍ እስከ ቡድን መሳሪያ አስታጥቆ ኦነግ የሚል የዳቦ ስም በመስጠት ባሰማራቸው ጨካኝና በአማራ ጥላቸው ያበዱ ታጣቂዎች ዘሩ እየተቆጠረ አማራነቱ ወንጀል ሆኖበት ከምድረ ገጽ እንዲጠፋ ተፈርዶበት ህፃን፣ አዋቂ፣ ሴት ወንድ ሳይል በአሰቃቂ ሁኔታ እየተጨፈጨፈ የዱር አራዊት ቀለብ ሆኖ አጽሙ በየጫካ ወድቆ የማንም መዘባበቻ ሆኖ ይገኛል ሲሉ በቀጠናው የደረሰውን ግፍ ገልጸውታል። መግለጫው አክሎም ይህን የተረዳው የአማራ ህዝብ ወለጋ ምድር ላይ ከፈጣሪ በታች ማንም ደርሶ ከዚህ ጭፍጨፋ ሊታደገው እንደማይችል ተረድቶ ራሱን በማደራጀት የታወጀበትን የዘር ማጥፋት አደጋ የማንንም መብት ባልተጋፋ መልኩ ተፈጥሯዊ ራስን የመከላከል መብትን በመጠቀም ለመከላከል ጥረት እያደረገ ይገኛል ብሏል። በዚህም መሰረት ከራስ በፊት ለአገርና ለህዝብ ቅድሚያ መስጠት፣ ያልተሸራረፈ ዲሞክራሲያዊ ሂሳብ ያለውና መልካም ስብዕና ያለው አደረጃጀት መገንባት እንዲሁም በማንኛውም ግዳጅና ሁኔታ የላቀ ውጤት ማስመዝገብ የሚችል አስተማማኝ ቁመና ያለው ከሀገር ውስጥም ሆነ ከሀገር ውጭ ከጸረ ሰላም ኃይሎች ህዝባችንን መጠበቅ በሚል መሪ ቃል ሁሉንም የኢትዮጵያ ጭቁን ህዝቦች ያካተተ አደረጃጀት በመገንባት ወለጋ ምድር ላይ ያለ እረፍት ህዝባችንን እያገለገልን እንገኛለን በማለት ገልጿል። መሬት ላይ ያለው እውነታ ይህ ሆኖ እያለ የብልጽግናው አገዛዝና አጋሮቹ ፋኖ ገብቶ ንጹሃንን ገደለ የሚል ዘገባ እንዲሰራጭ ምክንያት የሆነው ምን እንደሆነ የወጣቶቹ አደረጃጀት ሲገልጽም ከዚህ የወጣቶች ራስን የመከላከል አደረጃጀት ውጭ የሆኑ መሬት ላይ እዚህ ግባ የሚባል ወታደር የሌላቸው አብዛኞቹ ቤተሰቦቻቸውን ከወለጋ ወደ አማራ ክልል ከተሞች ያሸሹና ራሳቸውም ይህ ትግል ከተጀመረ ጀምሮ የወለጋን ምድር ረግጠው የማያውቁ የወለጋም ህዝብ የማያውቃቸው በቀድሞ የወለጋ ጠቅላይ ግዛት ስም ራሳቸውን ቢዛሞ እዛ አመራር እያሉ የሚጠሩ ከዲያስፖራና ከተለያዩ አካላት በሚጣልላቸው ፍርፋሬ የወለጋን አማራ አሳልፈው በጥቅም የሸጡ አካላትን አጥብቀን እንቃወማለን። የወለጋ ህዝብ የሚፈልገው መሬት ላይ ወርዶ ለመብቱና ያለውና ዘብ የሚቆምለት እንጂ በስሙ የሚነግድበት አይደለም። ከቻላችሁ ወርዳችሁ መሬት ላይ እንድትታገሉ፣ ካልቻላችሁ ግን ከድርጊታችሁ እንድትታቀቡ እናሳስባለን ሲሉ ተናግረዋል። በወለጋ ምድር እየተፈጸመ ያለው መዋቅራዊ ማሳደድ፣ ማፈናቀልና መግደል ዛሬም ቀጥሎ መዋሉን ከምሥራቅ ወለጋ ዞን ለቀምት ከተማ የደረሰን መረጃ ያመለክታል። በመጨረሻም በጎንደር ደንቢያ ስላሉ አሁናዊ ሁኔታ የሚገልጸውን መረጃ እናጋራቸዋለን። አንጻራዊ ሰላም ወርዷል። አርበኛ ኪሩቤል በጎንደር ደንቢያ አካባቢ ተፈጥሮ የነበረውና በፋኖ መሪዎች ላይ ተከፍቶ የነበረው ጥቃት መመከቱን የአማራ ፋኖ ሕዝባዊ ድርጅት ጎንደር ጠቅላይ ግዛት ህዝ ቃል አቀባይ አርበኛ ኪሩቤል ጎቤ ተናገረ። በአሁኑ ሰዓትም አንጻራዊ ሰላም በቀጠናው መስፈኑን ጨምሮ ገልጿል። አርበኛ ኪሩቤል ከጣና ቴሌቪዥን ጋር በነበረው ቆይታ በአምስት አቅጣጫ ነበር ወገን በምንለው ኃይል ከበባ የተደረገብንና ጥቃት የተከፈተብን። ነገር ግን የተከፈለው መስዋዕት ተከፍሎ እየታሰበው ጥቃት ሳይደርስ ቀርቷል። ለጥቃት የመጣው ኃይል ተመክቶ ተመልሷል። ነገር ግን በእብናት አካባቢ ተመሳሳይ ትንኮሳዎችን እየተመለከትን ነው ብሏል። ዋጋ እየከፈለ ያለው አማራ ነው ሲል የተናገረው አርበኛ ኪሩቤል በእርስ በርስ ተኩስ የሚከፈለው ዋጋ ከዚህ በላይ እንዳይቀጥልና በዚህ ድርጊት የሚሳተፍ ትም ቆም ብለው እንዲያስቡ መልእክቱን አስተላልፏል። ብቸኛው መፍትሄም ሁሉን ወገን ለሰላም ማዘጋጀት ነው። አንደኛው ብቻ ለሰላም ቢዘጋጅ ውጤቱ እንደ እስካሁኑ እንደሚሆንም አርበኛ ኪሩቤል ጨምሮ ገልጿል። ከቅዳሜ ጀምሮ በተካሄደው በደንቢያው የእርስ በርስ ጦርነት በርካታ ንጹሃንን ጨምሮ ትልቅ ኪሳራ መድረሱን አርበኛ ኪሩቤል ገልጾ አሁንም ከዚህ ድርጊታቸው የተማሩ አልመሰለንም ለዳግም ወረራ እየተዘጋጁ መሆኑን እየሰማን ሲሆን፣ ዛሬም በብናት የሆነው ተመሳሳዩ ነው ብሏል። አሁናዊ የቀጠናው ሁኔታና ቀጣይ ሂደቶችን አስመልክቶ አርበኛ ኪሩቤል ጎቤ ለጣና ቴሌቪዥን የሰጠው ሙሉ ቃለ ምልልስ ተከታትለን እንመለስ። ያው በምታባቸው ነበረ እንግዲህ ወገን የተባሉ አካላት ማለት ነው። ሙከራ አድርጎ የነበረ እንግዲህ በአምስቱ የተከፈለ ዋጋ ተባክሎ ወደ መጡበት እንዲመለስ ማድረግ ሰዓት አካባቢ እና አካባቢ ሁኔታ መመለስ ጊዜ ጀምሮ አሁን ላይ አንፃራዊ ሰላም አለ። እንግዲህ አሁን ላይ ያው ባናውቅም የተወሰነ መረጋጋት አለ።

ያካባቢ ያሉ አመራሮችን ልክ እንደሌላ ቀን እንደሚደረገው ማለት ነው ታርጌት አድርጎ የመንቀሳቀስ ሁኔታና ከፍተኛ ጃቻ ቶሳ ያለበት ሁኔታ ነው ያለው። እዚህ ምናምን አመሰግናለን፣ አርበኛ ኪሎ ገቤ ስለሰጠን ማብራሪያ። እንግዲህ ብዙዎቻችን ተስፋ አድርገን የነበረው ሁለት ሺህ አስራ ስምንት ዓመተ ምሕረትን የፋኖ አንድነት ወን ሆኖ የጠላት ብልጽግና ምድሜ ያጥራል የሚል ነበር። እነዚያን ነገር ሲፈጠር ብዙዎቻችን አዝነናል። እንዲሁ አጠቃላይ ለወደፊት ውስጥ በዚህ ጉዳይ ላይ ምንድነው መፍትሄው? ምንድነው መደረግ ያለበት? ስብ ታስባለ

የተወደዳችሁና የተከበራችሁ የጣና ቴሌቪዥን አድማጅ ተመልካቾቻችን፣ የመስከረም ሀያ ቀን 2018 ዓ.ም ምረት የምሽት ዜናችን የተከታተላችሁትን ይመስል ነበር። ዜናዎቹን እየመራው አማራ ሰፋ አብሬያችሁ ቆየው። የጣና ቴሌቪዥን ወቅታዊ ቃለ ምልልሶች፣ ዜናዎችና ትንታኔዎች እንዲደርሷችሁ የዩቲዩብ ቻናላችን በቋሚነት ሰብስክራይብ እንድታደርጉ እንጠይቃለን። ጣና ቴሌቪዥን ከሀቅ ጋር